ስታቸው እስኪ እሺ ዳኒ፣ እሺ እሺ። ታቸው የሚለውም ሰው አለ እዚህ። ታቸውም ያለው ቆይቷል። ማን እኔ? እኮ እንትን እኮ ነው አማኒ፣ ብዙ ሰው እየጠየቀኝ ነው። ግን ምን መሰለሽ፣ እየሰማሁኝ ነው። ይቅርታ። እሺ ዳኒ፣ አጠር አድርገ እስኪ። እሺ ፓስተር አሌክስ፣ እና ማኔ ፕሮፌት መንግስቱ ሁላችሁንም ሰላም እላችኋለሁ። አለክሶዬ እንዳልከው የእኛን ኃላፊነትና ወይም ሪስፖንስብሊቲውን ማየት ነው። ከኛ ምን ይጠበቃል የሚል ነው እንደነ ምን አይነት ሀሳብ አለኝ መሰለኝ። አለክሶዬ አሁን እያንዳንዱ ተግባር ቅድም የተባሉት አሉ ወንድማችን ነቢዩ ጩፋ ጋር እንደ ለማምለክም እንደምትሄደው ስትሄድ እነዚህ ነገሮች የታዘብካችሁ ሊኖሩ ይችላሉ። በእርግጥ ዘይት የዘይት አገልግሎት እንዲኖር የኔ ሀሳብ ነው፣ ግን ገንዘብ አይውጣ አይሸጥ። ስለዚህ እያንዳንዱን ለእግዚአብሔር ወንጌል ማለት ቲቪ አለው ኮስቱ በጣም ብዙ ነው። ለነዛ ደግሞ ፓርትነሮች ስላሉ ለዛ ለዛ ተብሎ ብዙ ገንዘብ ከሌሎች ባይጠይቅና እንዲሁም አገልግሎቱ እንዳለ ሆነው ገንዘብ ክፍያ ባደርግ ብዬ ለፕሮፌት ሀሳብ ሰጣለሁ ለፕሮፌት ሀሳብ ሰጣለሁ። ምክንያቱም እኔ እዛ እኔ የወላት ዳኒ የቆይ አንዴ እገባለን። የኔ አቋም በዚሁ አጋጣሚ ልንገራችሁ። በዚሁ አጋጣሚ እኔ ዘይት ይሸጥ ከሚሉት ወገን አይደለሁም። በቃ እኔ ዛሬ ራሴ እኔ ዘይት ይሸጥ ከሚሉት ወገን አይደለሁም። እኔ የእግዚአብሔር ቃል ላይ ፎከስ አድርገው የሰዎች ስብዕና በእግዚአብሔር ቃል ላይ በክርስቶስ በተሰራው ስራ በአዲሱ ፍጥረት ማንነት ላይ ክርስቲያኖች ወክ እንዲያደርጉ እማምን ሰው ነኝ። ዘይትን በፈለገ መልኩ እናንተ ተርጉማችሁ የራሳችሁ ለምሳሌ ዘይት ቢኖር ቢሸጥ ለአገልግሎት መብታችሁን አከብራለሁ። እኔ ግን ዘይት እንዲሸጥ የማምን ሰው አይደለሁም። የእግዚአብሔር ቃል በሚለው ዘይት አንድ ጊዜ መጽሐፍ ቅዱስ ውስጥ ተጽፏል። ለምሳሌ ያል ጴጥሮስ ላይ የሚያመው ሰው ቢኖር ወደ ቤተክርስቲያን ይምጣ፣ በሽማግሌ ዘይት ቀብቶ ይጸልይለት ይላል። በሐዋርያት አገልግሎት ለሆነ ምክንያት አንድ የተገለጠ ነገር አለ ጨርቅ ውሃ ምናምን፣ ግን ሁል ጊዜ የሚሆን አይደለም። የእግዚአብሔር ቃል ግን ኤቭሪ በማንኛውም ጊዜ በማንኛውም ሰዓት በማንኛውም ሚራክል መደረግ የሚችል የእግዚአብሔር ቃል ነው ብዬ አምናለሁ። ስለዚህ የኔ ወገን ምን መሰላችሁ? ዘይት ይሸጥ የሚል ሰው አይደለም። ይሄ ካውንስሉን በመደገፍ በመድገም አይደለም። የኔ አቋም ለምን እኔ እግዚአብሔር ቃል ላይ ሰዎች እንዲቆሙ አምናለሁ ብዬ ስለማምን፣ አቋማችሁን እያስቀመጣችሁ ሜል ትችላላችሁ። እሺ፣ ቴንክዩ። ያው እንግዲህ ነጻ ሀሳብ ግለጽ ስላልክ ነው። ያው ባይብሊካል የሆኑ መልካም ልምምዶች እንዲቀጥሉ ባይ ነኝ ነ ያ ግን ፍሪሊ ይሁን ነው በነፃ ይሁን። እኔ በመጎናፀፊያ አገልግሎት አምናሉ። በጣም ማለት ኤቪደንስ ጠኒካልክ ብዙ ኤቪደንስ ልሰጥ ይችላሉ። በፊት ወሽንግ አምናሉ፣ በኢምፓርቴሽን አምናሉ፣ በኮንታክት ፖይንቶች አምናሉ። ግን ነፃ ይሁን፣ ምንም አይነት ሳንቲም አያስከፍልም በቃ የሚል ድምዳሜ ነው ያለ። ግን አገልግሎቱ ይኑር። ልክ ትላንትና ወንድማችን አማኔ እንደተናገረው የክርስቶስ ስም የሚሰራው ስራ አለ የእግዚአብሔር ቃል ላይ ሰዎች እየተመሰረቱ ግን የእግዚአብሔር ቃል ውስጥ ያሉ አንዳንድ ምስትሪዎች አሉ፣ አንዳንድ ሴክሬቶች አሉ፣ ምስጥራቶች አሉ። ያ በተገለጠ መልኩ አገልጋዎች ለሚያደርጓቸው የእግዚአብሔር ቃል ኤቪደንስ እያስቀመጡ ይህንን አገልግሎት የምናገለግለው ይህንን ልምድ የምናስቀጥለው ከዚህ ከእግዚአብሔር ቃል እየተነሳ ነው የሚል አቋም ይዘው በነፃ እንዲያገለግሉ፣ የእኔ እንትን ነው የኔ አቋም ነው። ደግሞም አሁንም ስለ ነቢይ እዩ ጩፋ ሁኜ በሱ ቦታ ሁኜ የምናገረው ምንድን ነው? አገልጋዮች ከሌሎች ይልቅ እጥፍ ክብር እንደሚገባቸው እግዚአብሔር ቃል እናገራል። እጥፍ ክብር ከሌሎች ከተገልጋዮቹ ይልቅ አገልጋዮቹ ጊዜያቸውን ሰጥቶ ሁለንተናቸውን ሰጥቶ በመስበክና በማስተማር የሚተጉ እጥፍ ክብር እንደሚገባቸው እግዚአብሔር ቃል እናገራል። ይሄ ነቢይ የኛ አካል ነው ነው ቅድም እንዳልከው አካላችን ነው። በድክመቱ ውስጥም ቢሆን እግዚአብሔር በሱ ሁኔታ እየተገለጠ ነው። ምን እናደርግ፣ እናክብረው፣ ሪኮግኒሽን እንስጥ። ቢያንስ በአንድ አገልግሎት መድረኩ ላይ ብዙ ነፍሳት እየዳኑ ነው፣ እያመለጡ ነው። እና ይህንን ሌሎች እንኳን በሀገር ውስጥም ከሀገር ውጭም ሆነው፣ እሱ ዓለም አቀፋዊ የእግዚአብሔር ሰው ነው። ይህንን የሪኮግኒሽን እስከሰጡ ድረስ እኛም እግዚአብሔር ካንተ ጋር ይሁን እንበል። ክፍተት ይኖረዋል። ቀርበን መምከር የምንችል ቀርበን እንምከር፣ የማንችል ደግሞ በመንፈሳዊ ዓለም ርቀት ስለሌለ እንጸልይለት የሚል ነው። ካውንስሉን አስመልክቶ ካውንስል እንደ ተቋም እንደ ጥላ እጅግ በጣም አስፈላጊ ነው፣ እጅግ በጣም አስፈላጊ ነው። እንደ ካውንስል ለእነሱም ሪኮግኒሽን መስጠት፣ እነሱም ለሚያወጡት አዋጅና ስርዓት መገዛት ለመግባት ሆ ብለን እንደገባ ነው ስናገሩን ደግሞ እሺ ብሎ መስማት ምን አይነት አቅጣጫ እንያዝ ማለት ከወንጌል አንጻር ላለመነቀፍ ይህንን እያደረጉ ነው ላለመባል እንደ እንደ አንድ እግዚአብሔርን ቃል እንደምሰብክ ሰው አብሮ ለመጓዝ ወደ አንድ አቅጣጫ ለመሄድ ካውንስል መኖሩ ለእኛ በጣም ህልውናችን ነው ከእግዚአብሔር ቀጥሎ እግዚአብሔር መንግስት እግዚአብሔር የስርዓት አምላክ ነው። እግዚአብሔር የመመሪያ አምላክ ነው። መመሪያዎችና ስርዓቶች ለጥቅማችን ስለሆኑ እነዚህ መመሪያን ደግሞ እንዳወጡት አስፈጻሚ አካላቶቹ እነሱ እስከሆኑ ድረስ እንደ አገልጋይ እሽ ብሎ መታዘዝ፣ በስህተት እንኳን የተወሰነ አንዳንድ ውሳኔዎች ካሉ ሰክን ብሎ ማየት፣ እንደገና መቅረብ፣ ወደ ሚዲያ ኤክስፖዝ አለማድረግ፣ ወደ ሚዲያ አለመቅረብ የእኛን ክፍተት በእኛ መሸፈን በቤታችን በሽማግሌዎች በአንድም በሌላም እንደ ተቋም ውስጥ ለውስጥ ነገሮችን መጨረስ ይቻላል የሚል ሀሳብና አቋም አለኝ። አሌክሶ ታንኪው ስለሰጠኝ ጊዜ በጣም አሪፍ። አሁን የዛሬው አቋማችሁን እየገለጣችሁ መሄድ ትችላላችሁ። ቤቱም በነጻነት ነው። ቀጥሎ ግን የሚሻል ነገር ሀሳብ ካላችሁ ደግሞ እየገነባል። እሺ ቴዲ ቴዲ ቲዩ ፓስተር፣ ያው ዛሬ ተዋጋኝ። ኔትወርኩ ከአማኒ የሚነሳ ፍላጻ ነው መሰለኝ። ኦኬ፣ እንደ መጨረሻ እኔ ያለኝ ሀሳብ ምንድን ነው? ፓስተር፣ ቅድም አሪፍ ነገር ብለሃል፣ እስማማለሁ። ካውንስሉ በጣም ያስፈልገናል። ያው አሁን ሁላችንም ስላለንበት አማኞች ስለሆነ ነብይ ጩፋም ደግሞ ያስፈልገናል። ስለዚህ ሁለቱም መቀጠል አለባቸው ብዬ ያምናለው። አማኙ ማህበረሰብ ያው የእግዚአብሔር ቃል ላይ ቤዝ ያደረገ ህይወት እንዲኖር ቢረዳ ጥሩ ነው ላለው። ነገር ግን ነብይ ጩፋ ጋር የሚሄዱት አብዛኛው ቁጥር ያለው አማኝ ክርስቲያን የሆነ ከተለያየ አይነት ቤተ እምነት የሚሄድ ሰው ነው አብዛኛው፣ እንጂ አዲስ ብቻ አይደለም ሰው እነኚህ ሰዎች የሆነ ያጡት ነገር አለ ብዬ አስባለሁ። በአብያተ ክርስቲያናት በተለያዩ ቤተ እምነቶች ላላቸው ጥያቄ መልስ ስላላገኙ ነቢይ እዩ ጩፋ ጋር እንዲሄዱ አስባለሁ። እኔ በህይወቴ እጅ አላቅም፣ ግን አይ ቲንክ ይሄ ሁሉ ሰው የሄደው የሆነ ነገር ፈልጎ ነው፣ የሆነ የሆነ የእግዚአብሔር ጸጋ፣ የሆነ ፈውስ፣ የሆነ ላላቸው ጥያቄ መልስ ፈልገው ነው የሚሄዱት ሰዎቹ። እነኝህን ሰዎች ደግሞ ለምን ሄዳችሁ ማለት አይቻለም። እነኝህ ሰዎች እስከሚያድጉ ድረስ በመንፈሳዊ እውቀታቸው በእግዚአብሔር ቃል እስኪያድጉ ድረስ እንደነ እዩ ጩፋ ያሉ አገልጋዮች ለኢመርጀንሲ ያስፈልጓቸዋል ብዬ አስባለሁ። ዘይቱን እየገዙም ቢሆን ካለባቸው በሽታ ቢፈወሱ አይደ ማለት አንዳንድ ጊዜ የእግዚአብሔር ቃል ወይ በትክክል አልተማሩም ባሉት አብያተ ክርስቲያናት ለምሳሌ መለኮታዊ ፈውስ አይታመንም። በብዙ አብያተ ክርስቲያናት መለኮታዊ አቅርቦት አይታመንም። እኔ በነበርኩበት ቤተ ክርስቲያንም እንኳን ማለት ነው። ሶ እዩ ጩፋ ጋ ግን አትሊስት እርጀንት ለሆነ ኬዝ የታመመሰ ይፈወሳል። እንግዲህ ሲመሰክሩ እያየን ነው። ያሁሉ ሰው ይዋሻል ብዬ አላምነው። አጋንንት እየወጣ ነው። ያሁሉ ሰው መቼም ቲያትር እየሰራ ነው ብዬ አላምነው። በተለያየ አይነት መለኮታዊ አቅርቦት ቀርቦላቸው ተባረኩኝ እንደዚህ ሆንኩኝ እያሉ ሲመሰክሩ ሰማል ያችን ዘይት ከተቀባው በኋላ ምናምን ይላሉ። ያንን ዘይት ሲጠቀሙ ጸጋው ሰርቶላቸዋል ብዬ ነው የማምነው። ምንም እንኳን የዘይት መሸጥ መጽሐፍ ቅዱሳዊ ግራውንድ ባይኖረው ባይኖረውም ጸጋው እነሱ ኦፕሬት ካደረገላቸው እኔ አንድ ሺህ ብሩን እያወጡ ገዝተው ቢቀቡት ባይ ነኝ። ትምህርቱ እስከሚመጣ ድረስ ማለት ነው። ትምህርቱ መጥቶ ሰው እስኪለወጥ። ፓስተር እንዳልከው አንተ አሁን ጠንካራ አስተማሪና አቃለሁኝ እኔ የአንተ ተማሪ ነኝ። ግን አንተ ጋርም ስንት ሰው ይመጣል? ገብቷል። በመሀል ሰው ሊያልቅ ነው ማለት ነው። እኔ እንደዚህ ከዛ ድረስ ይከባቡ ባይነኝ አመሰግናለሁ።